ሰላም ሰላም የዩቱ ቻናል ተከታታዮች እንዴት ናችሁ? መኳን እንት ነኝ እንግዲህ ዛሬም እንደተለመደው የመሰንቆ ትምህርቶችን በደንብ ለማጠናከር ኮሜንቶች የተጻፉ ኮሜንቶች አሉ። ለምሳሌ አንድ ሜጀር ስንቀኝ ወይም አንድ ስኬል ስንገነበ በምን መልኩ ነው የምንገነባው ከትዝታስ ወደ ሰከንዱ እንዴት መቀየር እንችላለን? የሚሉ ኮሜንቶች ስላሉ እና ተጫዋች የጻፋችሁትን ኮሜንት ለመመለስ ነው ዛሬ የመጣሁት። እንግዲህ ይሄኛውን ክር እንዴት አድርገን እንመልሳለን፣ እያንዳንዱ ነገሮች እንዴት አድርገን መሰንቆን ስንቃኝ ቀኙትን በምንድን ነው የምንገነባው የሚል ኮሜንት መጥቷል ማለት ነው። አሁን እዚህ ጋር እንግዲህ ስልካችሁ ላይ እዚህ ጋር እንደሚታያችሁ እንደዚህ አይነት እዚች ጋር የምታዩት ዋልክ ባንድ የምትላለች የፒያኖ ናት ማለቶችን ፕሌይ ስቶር ላይ ታወርዷት እና ከዛ ስትከፍቷት እዚች ጋ ኪቦርድ ይመጣል። እዚች ጋ ስትገቡ ኪቦርድ ሚላለ እዚች ጋ ስትገቡ ማለት ነው። ለምሳሌ ኤ ልቃኝ ነኝ ይሄው ኤን ቃኝ ማለት ነው። ለምሳሌ አሁን ዋናውን ኤን ቃኝቸዋለሁ ማለት ነው። ከዚህ ከኤ ወደ ጂ ወይም ወደ ዲ እንዴት አድርገን እንደምንሄድ እያንዳንዶቹን ፖዚሽኖችን አሳያቸዋለሁ ማለት ነው። እነዚህ በጣም ወሳኝ የሆኑ ፖዚሽኖች ናቸው። ለምሳሌ ስትቃኙ የድምጻው ወይም የዘፋኙ ድምጽ ወፍራም ቀጭን ቢሆን እንዴት ነው ማድረግ የምንችለው ሚልም ኮሜንት ስላለ እሱንም አንድ ላይ አያይዤ እመልስላቸዋለሁ ማለት ነው። ለምሳሌ ኤትዝታ ሜጀር ነው የቃኘሁት አሁን ማለት ነው። እዚህ ጋር ኪቦርድ ላይ እንዳያችሁት ኤትዝታ ሜጀር ነው የቃኘሁት። ከኤ እንዴት ወደ ዲ ቀይረዋለሁ የሚለውን ደግሞ በደንብ አሳያችኋለሁ ተከታተሉኝ። ኤ ሜጀር ቃኘ ማለት ነው። ከዛ እንዴት አድርጌ በምን ሂሳብ ነው ወደ ዲ ደግሞ ሌላ ሜጀር ልቀይር የምችለው ወይም ወደ ሰከንዱ ልቀይር የሚችለው የሚለውን አሳያቸዋለሁ ማለት ነው። ኤ ነው ይሄ። ትንሽ ችን ግማሽ ግማሽ ትንሽ ዝቅ አድርጌ የዚች ጋር ዝቅ አድርጌ ዲን አገኛታለሁ ማለት ነው። እዛው ፖዚሽን በፖዚሽን ማለት ነው። ለምሳሌ ዲን ለማግኘት ይሄን ብንጠመዝዝ ብንጠመዝዝ ይበላሻል እንጂ መቃኛው ወይንም ጭራው ይበጥሳል እንጂ አናገኛትም ዲን ማለት ነው። ኤ ኤኖ ነው። ትንሽ ችን ዝቅ አድርጌ ትንሽ እንደዚች አድርጌ ዲን አገኛለሁ ማለት ነው። አሁን ከዚች ይነሳለሁ። አያችሁ አይደለ እነ ጌዲዮን ኮሜንት ላይ የጻፋችሁ እነ ተጫዋች እንደዚሁም ሌሎች ወንድሞቼ ይሄን በደንብ ተከታተሉ ማለት ነው። መሰንቆ ፍላጎቱና መማር ከፈለጋችሁ ይሄን ትምህርት በደንብ በመላው ዓለም ላይ ያላቸው ኢትዮጵያውያን በደንብ ተከታተሉ ማለት ነው። ይሄን መሰንቆ ለመማር ፖዚሽኖችን እንዴት እንዴት እንደምትማሩ በቀላሉ መሰንቆ ተጫዋች ለመሆን ከፈለጋችሁ እነዚህ ፖዚሽኖች በደንብ መያዝ አለባችሁ ማለት ነው። ኤ ትንሽ ዝ ችን ትንሽ ግማሽ ዝቅ ነው የምናደረጋት፣ ትንሽ ወደታች አያችሁ ስናደርግ አያችዋለ አለ። አሁን ለምሳሌ የሆነ ነገር ልጫወት በኤ ላይ ኤ ላይ የሆነ ነገር ልጫወትና ደግሞ ወደ ዲ ቀይረዋለሁ ማለት ነው። አሁን ኤ ላይ ነው የተጫወትኩት። አሁን ደግሞ ትንሽ ግማሽ ይህችን ወረድ አድርጌ ደግሞ ዲ ላይ ደግሞ ልጫወት። አያችሁ እንዴት አድርግ ስቀይረው፣ ለምሳሌ መጀመሪያ የነበረው ኤ ነው ብያችኋለሁ። ኤ ላይ ነኝ አሁን ያለሁት። ትንሽ ዝቅ አድርጌ ደግሞ ይሄን ራሱን በዲ ዲ እንዴት እንደምጫወት እዩኝ። እዛው ዲ ላይ ማለት ነው። አያችሁ አይደለ? እንደዚህ ያደርጋችሁ በቀላሉ ና በአጭሩ ቅኝቶችንም ሜጀሮችንም መማር ትችላላችሁ። እንግዲህ እንደዚህ አይነት ቆንጆ ቆንጆ መሰንቆዎችን እስካላችሁበት ሀገር ውስጥም ይሁን ሀገር ውጭ በታማኝነትና በጥራት ሰርቼ እልክላችኋለሁ። ስር ላይ ባለው ስልክ በቴሌግራም በኤፍቢ እንደዚሁ በሌሎች ማህበራዊ ሚዲያ አማራጮች ልታገኙ ትችላላችሁ። እንግዲህ ትምህርቶችን በጣም አጠናክሬ ጀምሬ ያለሁ ልክ እንደነ ጌዲዮን እንደነ ተጫዋች ኮሜንቶቹን ጻፉ፣ እመልሳለሁ። የምትፈልጉትን ትምህርት እለቃለሁ። እንግዲህ ውድ ተመልካቾቼ ወንድሞቼ ኢትዮጵያውያን ይሄ መሳሪያ በጣም ጥሩ መሳሪያ ነው እና ሁላችሁም ተማሩ ላለሁ ተማሩላለሁ። ስለተከታተላችሁኝ አመሰግናለሁ። እግዚአብሔር ያክፍልልኝ።